አሰላም አሰላሙ አሌይኩም ወረህመቱላህ ወበረካቱ የተከበራችሁ ለእኛውኛ ቻናል ተከታታዮች ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ጋር አልሐምዱሊላ። የበጭ በጭ ልጆች የት ናችሁ? የበጭበጭ የበጭ በጭ እንግዲህ የአሪዮ ከተማ አዝመራ ይሄን ይመስላል ማለት ነው። ጉቲን ጉቲን ላይ ማለት ነው። ጉቲን ላይ እንግዲህ እያዘመርን ያለነው በቆላችን ይሄ ነው። እንደምታዩት ቡቃያው ሲያምር እዩትማ። አሁንም ግብርናችን እየቀጠለንበታል። እሸታችን ስንጠብስ ደግሞ እናሳያቸዋለን። ሰምታችኋለ። እዩት እስኪ ወላሂ ሲያምር እዩት። አላህ ሀገራችን ሰላም አድርጎልን እንሻአላህ በሰላም አዝመራችንን አዝምረን እንደው እንደው አላህ የቸግረው ምና እንደው ያ የድሮ ፍቅራችንን አላህ መልሶልን አንቺ ትብሽ አንተ ትብስ ተባብለን ያዘመርነውን የምንበላለህ ንበራለህ አድርገን ማለት ነው ውዶች፣ ሰምታቸዋል። ገበሬው ባሌ ደግሞ ማለት ነው። እዩት እዩት፣ እንግዲህ ጃምባውን ወላሂ ኧረ አህመድ አውርደው፣ እየገባን ነው ወደ ቤታችን። በነገራችን ላይ ይሄ ገና ቡቃያ ነው፣ እየበቀለ ነው። በቆሎ ነው። የወሎ ልጆች የኮንበሻ የደሴ እንደዙ የማሻ የአንደው ወደ ወሉ ያላቸው እህቶች ማለት ነው። በቆሎ አዝመራ እንግዲህ ወደዚያ ያለ አይመስለኝም። የበቆሎ አዝመራው ይሄን ይመስላል። ገና ቡቃያው ማለት ነው። እዩት፣ እዛ እናንተ የምታውቁት እንግዲህ ሽምብራ፣ ባቄላ። እኛ ያን ደግሞ እኛ አናውቀውም በነገራችን ላይ እና የሁላችሁ የምር ዩጥማወለ ማሻአላህ ተባረክ ራህማን አላሁ አክበር። ጫካዋ በቃ ለምለሟ ሀገራችን። አንገር ጉቴ ከተማ ደግሞ ወጣ ስንል ወደ ገጠሩ ደግሞ ይህን ይመስላል። ከተማዋን ደግሞ አንድ ቀን አስጎበኛችኋለሁ ኢንሻላህ። ባላ ፈቃድ እላችኋለሁ። ያው የገበሬ ሚስት ስለሆንኩኝ ግብርና ግብርናውን ነው የማሳያችሁና ደስ እያለ ነው ደግሞ። ምን ብዬሽ ልንገራቸው ግብርና ግብርናዬ ማለት ነው። ተልጅነቴ ተልጅነት ስታውቀት መኩሪያዬ ነው። እሺ፣ እንግዲህ ገበሬ ልጅ ነው ያደገ ገበሬን አይንቅም። ጨምታችኋላ፣ ውዴ መዳቅመዎች፣ እዩትማ ሲያምሩብ፣ ወይ አላሁ አክበር። የዘንድሮውን እሸትማ እንድትደርሱበት እንድትመጡ፣ አሁኑ ጠርቻቸዋለሁ፣ እንድትመጡ ፈርሸን ፈራርሰን ፈራርሸን አብረን ምንድነው በላይ እየጠበስ ነው ማለት ነው። ወደዚያ የምታዩት እንግዲህ ከተማዋ ይሄን ባልዛሁ ወጣ ስንል መንደራችን ነው። ወደዚያ ማለት ነው መንደሩ አጠገብ ነው እርሻችን ዘንድሮ ነው። ይኸው እንደምታየው ገበሬ ገበሬ ገበሬ ብሎ ምንድነው የሚለው አህመድ ሲግጠምበትማ ገበሬው ገበሬው ግጥምበት ወይላ ግጥም ትችላለህ። በነገራችን ላይ እስኪ አንድ ሁለት በልልኝማ፣ ስለ ገበሬ አህመድ አንድ በለውማ እስቲላ ያአሬው ከተማ ልጆች የበጭበጭ ልጆች የት ናቸው? ሲያምሩ ላይ ብታዩት እንዴ እንዴ እንዴ፣ እቦታ ሁናች ስታዩ ደግሞ እንዴት አባቱ እንደሚያምር ምን አባት የመዳ ቤት ነው የምትሉት የሚያስብለው ማለት ነው። የመዳ ቤትን የሚያስነቅ ግብርና ይላችሁ እንግዲህ አረም እንትሉኛላችሁ ሁኔ ልመጣ ስብላለሁ በሰላም ሉለጅና ማለት ነው። እስቲ ምረጡልኝ፣ ታግብርናና ተመዳ ቤት ምረጡልኝና ማለት ነው የመዳብ ቤት ይሻላል የምትሉ ንገሩኝ። አይ ግብርና ሽን ሳው ቀጥይበት ቀጥ ይብህ የምትሉ ከሆነም ስሰየው ንገሩኝ። እና ተወለድኩ በኋላ እንዲህ መጣ ማለት ነው። ሰምታችኋል እንግዲህ አስቤበት አለሁ። ሰምታችኋላ መንገድ ላይ ያለው ልጄ ደግሞ በሰላም ወጥቶ በሰላም ተወልዶ ወይ ተወልዳ ወይ ተወልዶ እንግዲህ አለ ሀቃት ወንድ ሴትን ምልበላችሁ

ማሻ አላህ እና አለኩሉሀልምስጊ በዱአን እረሳሳ ዱአን ደራረግ። በቃ እንግዲህ ኢንሻላህ አላህ ከእናንተ ጋር ይሁን። ለአላህ ብዬ ወዳችኋለሁ። ባላችሁ በሰላማችሁ ይብዛልኝ። ወአሰላሙ አለይኩም ወረሕመቱላህ ወበረካቱሁ። ገደላ ገደሉን ላሳያችሁ ብዬ ነው። ይሄ ወዳማዶ ገደል ነው። ገደል ነው። ገደል ነው። እዩት እዩት እዩት ሲያምር ማየት አባት እንዴት አባት እንደሚያምር ማለት ነው።